ያለ እውቀታቸው ከሚዘባርቁበት ነጥብ ውስጥ ወጥተው በሌላ ነገር ውስጥ እስከሚገቡ ጊዜ ድረስ አለ ከዚያስ ወኢማ ዩንስየነከ ሸይጣኑ ሸይጣን ቢያስረሳህ አለ ፈላ ተቆድ ባዕደ ዚክራ ከእነርሱ ጋር እንዳትቀማመጥ ካስታወስክ በኋላ አለ ማዕልቀውሚ ዛሊሚን እነዚያ በዳይ ከሆኑ ሰዎች ጋር። ስለዚህ በአላህ ስብሓን ወተዓላ ናቀጾች ውስጥ ያለ እውቀታቸው የሚዘባርቁ የሆኑ ሰዎችን አላው ስብሓን ወተዓላ ዛሊሚን አላቸው። ምን አላቸው? ዛሊሚን ፈላ ተቁድ ባዕደ ዚክራ መዐል ቀውሚ ዛሊሚን ስላለ፣ ስለዚህ በአላህ ሱብሐነሁ ወተዓላ አናቅጾች ያለ እውቀት የሚዘባረቁ ሰዎች አንደኛ በዳዮች ናቸው። ስለዚህ ከበዳይ ሰዎች ጋር መቀማመጥ የለብህም፣ ከእነርሱ መራቅ አለብህ ይላል አላሁ ሱብሐነሁ ወተዓላ። ከዚህ አልፎ ደግሞ አላሁ ሱብሐነሁ ተዓላ እኛን ሙስሊሞችን በአጠቃላይ በዚህ ጉዳይ ላይ ሊኖረን የሚገባውን አቋም ሲነግረን አላሁ ሱብሐነሁ ተዓላ

ለእናንተ አውርዶላችኋል ወይም በእናንተ ላይ በመጽሐፍት ውስጥ አውርዷላል ና አን ኢዛ ሰሚዕቱም አያትላ የአላን ስብሓንሁ ወተዓላ አናቅጾች በሰማችሁ ጊዜ ምን ሲደረግባቸው? ዩክፈሩ ቢሃ ሲካድባቸው፣ ወዩስተህዘኡ ቢሃ ሲሾፍባቸው ባያችሁ ጊዜ ፈላ ተቁዕዱ ማዓሁም ከእነርሱ ጋር አብራችሁ አትቀማመጡ እናንተ ሙስሊሞች አይል ሓታ የኹዱ ፊ ሐዲሲን ገይሪሂ ከዚያ ውጭ ባለ ሌላ ንግግር ውስጥ እስከሚገቡ ድረስ አለ። ነገር ግን በአላህ ስብሓነሁ ተዓላ አናቅጾች የሚላገጥባቸው ቦታዎች ላይ ቁጭ ካላችሁ፣ በአላህ ስብሓነሁ ተዓላ አናቅጾች የሚካድባቸው ቦታዎች ላይ ቁጭ ካላችሁ ኢነኩም ኢዘን ሚስሉሁም እናንተ የዛን ጊዜ በወንጀሉ የነርሱ ተካፋይ ናችሁ ይላል፣ አላሁ ስብሓነሁ ተዓላ ባይዘዊ እህት ወንድሞች አልስትህዛ ቢዲኒ ክፍሩን ይላሉ ዕለሞች አልስትህዛ ብዲኒ ክፍሩ መን ሰብ ተባረክ ወተላ ከፈር በዲን ማላቀጥ ኩፍር ነው። አንድ ሰው በእስልምና ላይ ወይም ሚንሻዓኢሪ ልስላሚ እስልምና መገለጫ በሆኑ ለምሳሌ ሰላት ሊሆን ይችላል፣ አዛን ሊሆን ይችላል፣ ሰላት ሊሆን ይችላል። እነዚህም በመሳሰሉ እስልምና መገለጫ በሆኑ ነገራቶች ላይ የሚያሾፍ ከሆነ ሰውየው ዳይሬክትሊ ከእስልምና ያወጣል። አይ አያውቅም ተብሎ እንኳን ዑዝር አይሰጠው። ማወቅ ያለባችሁ ሊማታ ከተባለ ወሀዲህን አሽያ ማዕሉመቱ ሚን ዲን ቢሩራ ይላሉ በዲን። ማንኛውም ተራ የሆነ ሙስሊም አዲስ ሰለምቴን ቢሆን እንኳን ሃይማኖትን ማንቋሸሽ አግባብ እንዳልሆነ ስለሚያውቀው ማለት ነው። መንሰብ በላህ ከፈር። እህት ወንድሞቼ፣ አላህን የተሳደበ ይከፍራል።

አላህና መልእክተኛው ሲሰደቡ እባካችሁን አስገቡንና ይህን ነገር እናስቆም ስንል፣ እያስገቡ ሲያወርዱን፣ እያስገቡ ሲያወርዱን፣ ሌሎች ኛ ሙስሊም እህት ወንድሞቻችን ሞዴሬተርነት ያላቸው እንኳን ሲያስገቡን እያወረደችን፣ ከዛ በኋላ ወጣን። ምን አልኩኝ እኔ ላይቭ ላይ፣ ከአሁን በኋላ ነበርክ፣ ዑትማን ነበርክ፣ ተሻሀድ ወአላ ዛሊከ፣ በዚህ ላይ ትመሰክራለህ። ከአሁን በኋላ እሷ ቤት እንዳትገቡ። አላህን ሱብሓነሁ ወተዓላ ፍሩ። አላህና መልእክተኛው የሚሰደቡበት ቦታ ላይ አትቀመጡ። ይህ ከእምነታችሁ ጋር የሚገናኝ ነገር ነው። እናንተ እሷ ላይ አይደለም፣ እናንተ እምነታችሁ ላይ ራሱ ከባድ የሆነ አደጋ ያመጣባቸዋል። እምነታችሁ ላይ ከባድ የሆነ ጥያቄ ምልክት ይመጣባቸዋል ብዬ ተናግር ያለ ስለዚህ፣ አሁን ኡስታዝ ወሂድ እኔ የምለው ጉዳይ ማለት ነው ሁጃ ሳያቆምባቸው ባቸው ወይም መልእክተኛው ሰለላሁ ዐለይሂ ወሰለም ይሄ ስህተት ነው ብለው ሳይነግሯቸው ነው ከስልምና ያወጣቸው አንድ ነገር ብቻ ተናግር ይላብቃ። ምክንያቱም ሸሪዓ የሆነ ሁክም ነው ግድ ስለሚለን እህት ወንድሞቼ፣ የውላችሁ ከእለታት አንድ ገን ነብዩ አለይሂ ሰላቱ ወሰለም ዘመቻ በወጡበት የሆኑ ሙናፊቆች ናቸው ሰብሰብ ብለው አንድ ንግግር ተናገሩ። ማራአይና ሚስለ ሃኡላ አሉ ረኛ እንደ እነዚህ አምሳያ ይተን አናውቅም አርገቡ ቡጡነን ሁዳቸውን የሚወዱ ወአጅበኑ ንደ ሊቃ ከጠላት ጋር ደግሞ የጦርነት ሜዳ ላይ ሲገናኙ እንደነሱ በጭባጭ አፈሪ አይተን አናውቅም ብለው ሲናገሩ አንድ ሙእሚን የሆነ እውነተኛ ኢማን ያለው ሰውዬ ሰማቸውና፣ ይህንንማ ለመልክተኛው ሰለላሁ አለይህ ወሰለም ሄጄ ነው የምናገርላችሁ። መልክተኛውን ሰለላሁ አለይህ ወሰለምና ከእርሳቸው ጋር ያሉ ያመኑ ሰዎችን እንደዚህ ትሳለቃላችሁ፣ በነሱ ታሾፋላችሁ ብሎ ሲሄድ ቁርአን ወርዶ ጠበቀው። ከዛም በኋላ ቁርአን ወርዷል፣ የሚል ነገር ሲሰሙ እነዛ ሰዎች ወደ ነቢዩ ለሰላቱ ወሰላም ሲሮጡ መጡ። ነቢዩ ለሰላቱ ወሰላም ግመል ላይ ሆነው እየሄዱ ነው። ያ ሰው ይህን የተናገረው የነቢዩ ለሰላቱ ወሰላም የግመላቸው ልጓም ይዞ እንግዲህ፣ ግበል አንገቱ ረዥም ነው አይደል? ተንጠልጥሎ እግሩ መሬት አልደርስ ብሎ እግሩን ድንጋይ እያደናቀፈው ምናላቸው፣ ኢነማ ኩና ነኮዱ ወነልዓብ። የአላህ መልክተኛው፣ እኛ እኮ ከልባችን እኳ አይደል አምነንበት እኮ አይደለም። ዝም ብለን ለጨዋታ ያክል ነው። መንገዱ ስለሚረዝምብን መንገድ ለማሳጠር የመንገድ ወሬ ነው ያወራ ነው እንጂ አምነንበት አይደለም። ይህን ንግግር የተናገር ነው ሲላቸው መልእክተኛው ሰለላሁ ዐለይህ ወሰለም ምን እንዳሉ ታውቃላችሁ? አላህ ያወረደላቸው ነው ቁርአን አንቀጽ ከማንበብ ውጭ የጨመሩት ቃል አልነበረም። ቁል አቢላህ ወአያቲሂ ወራሱሊሂ ኩንቱም ተስተዚኡን። ለመሆኑ እናንተ በአላህ በመልእክተኛው በአናቅጾቹ ትሳለቃላችሁ፣ ታሾፋላችሁ? ሆነ ላ ተዕተዚሩ

ከሃይማኖት ጋር እንደሚጋጭና ከእምነቱ እንደሚያወጣው ስለሚያውቅ ማለት ነው ጉዳዩ። ስለዚህ ይህንን ጉዳይ እንደ ሸሪያ ካይ ነው በዚህ ልክ እንየው። ነገር ግን እንደ መፍትሄ ምን ማድረግ አለብን ከተባለ እንደ መፍትሄ ሑክሙን ነግሬያችኋለሁ። የተቀበለ ይቀበላል፣ ያልተቀበለ ማይቀበለው ዲንን ስለሆነ ለሰሚው ተዋለሁ። ነገር ግን በመፍትሄ ደረጃ ምን አይነት መፍትሄ መደረግ አለበት በዚህ ጉዳይ ላይ ከተባለ እኔ የምታየኝ

ለወንጀል ምህረት ማድረግ ኢስቲግፋር ማድረግ ተግባር ነው። ስለዚህ አላህ ከተግባር ምን አስቀደመ? ዕውቀትን አስቀደመ ማለት ነው። ስለዚህ ቅድሚያ ከሰለማችሁ የምትሰልሙት ለራሳችሁ፣ ለነፍሳችሁ ብላችሁ ነው። መን አስለመ ወሊነፍሲሂ። አላህ ስብሓነሁ ወተዓላ ያመነ ሰው ለራሱ ነው፣ የካደም ሰው ደግሞ በእርሱ ላይ ነው የክህደት ውጤት ብሎ ተናግሯልና ስለዚህ ማመንም መካደም የእምነትና የመካድ ውጤቱ በዛ ሰውዬ ላይ የሚመለስ ጉዳይ ስለሆነ እውነት እናንተ ወደ እስልምና የመጣችሁ እስልምናን ፈልጋችሁት አምናችሁበት የእስልምናን ትክክለኝነት ተረድታችሁ ከሆነ ያ ሀቅ ነው፣ የገነት መንገድ ነው፣ ወደ ገነት ያደርሰኛል፣ የጌታ ውዴታ ያስገኝልኛል ብላችሁ ያመናችሁበትን እስልምናችሁን ተማሩት። ምክንያቱም ያውላችሁ እስልምና ውስጥ እምነት በልብ ነው የሚባል ብሂል የለም። ሰውዬው ካመነ በኋላ የግድ ስራ መስራት ግድ ይሏል። በልብ ነው እምነት የሚለው የሙርጂዎቹ አቋም ነው። ታውቃላችሁ፣ አንድ ሰው በልቡ ካመነ በቃ ከዛ በኋላ የሰራውን ቢሰራ እምነቱ ላይ ጉዳት አይደርስም የሚል የሙርጃዎች አቋም ነው። ወይም ደግሞ በልቡ አምኖ በምላሱ ከተናገረ ስራ ባይሰራ የሚበቋል የሚል የሙርጃዎች አቋም ነው። እምነት የሚባለው በልብ ማመን፣ በምላስ መናገር፣ በተግባር ማረጋገጥ ነው። ስለዚህ እምነት የሚባለው በልብ ማመን፣ በምላስ መናገርና በተግባር ማረጋገጥ ከሆነ በልባችን የምናምነው በተግባራችን የምናረጋግጠውና በምላሳችን የምንናገረው መልሶ የራሳችን እምነትን ያፈርስብናል ማለት ነው። ስለዚህ ኡስታዝ፣ ባረከ ላሁ ፊክ ወጀዛከ ላሁ ኸይረን። አላህ መልካም እንዳህን የመንዳህና ለአዳዲስ ሰለምት እህትና ወንድሞቻችን ይሄ በቃ የማይቀየር አቋማችን አድርገን አቋም ይዘን ልንሄድ ይገባል። ጊዜ ሰጥተው ያመኑትን እስልምናቸውን ይማሩት። ምክንያቱም ሲያውቁ ነው እስልምናን ኢምፕሊመንት ማድረግ የሚችሉት ተግባራዊ ማድረግ የሚችሉት። እስልምና የተግባር እምነት ነው፣ የእምነትና የንግግር ብቻ እምነት ስላልሆነ ከዚህ አልፎ ደግሞ በተዘዋዋሪ አዳዲስ ሆነው ንጽጽሩ ላይ መሰማራታቸው በእነሱ እምነት ላይ ጉዳት የሚያመጣው ወይም ደግሞ እምነታቸውን የሚያበላሽባቸው ስራ እንዲሰሩ እያደረጋቸው ነው። ይህ የምን ውጤት ነው ከተባለ እውቀት የማጣት ውጤት ነው፣ የጀህልና ውጤት ነው ማለት ነው። ከዚህ አንጻር ሰለምቶች ከሰለሙ መማር ነው ያለባቸው። ቤት መክፈት የለባቸው። የንጽጽር ቤት መክፈት አለባቸው ከተባለ በንጽሩ ዓለም ላይ ብቃቱም ዕውቀቱም ልምዱም ያላቸው ወንድ ወንድምና እህቶች አሉ። እነሱ ይፈቱ፣ እነሱ ቤት ሄደን እንማር። ከዚህ ውጭ ግን አይ አልፈልግም የሚል አካል ካለ ግን ማድረግ ያለብን ነገር ወጥ የሆነ አቋም ይዘን እንትን ማለት ነው። ለዚህ ካሌ እንዳይሄድብን ምን አንተ አትሄድ በትለው ንግግሩ ራሱ እንዲወጣ አደርገው ይለ የመልክተኛውን ድንበር ከጣ ሰው ጋር በምንም አይነት መልኩ ለድርድር አልቀመጥም። ይሄ አቋሚ ነው። ስለዚህ ይሄ አቋማችን ነው የሚል አካል ካለ አህለ ወሳህለን አዲኑ ነሲሓ ተብሎ ነሲሓ እየተደራረግን የምንጓዝበት ጉዳይ ይኖራል። ከዚህ ውጭ ግን ቢሰልም ለራሱ ነው፣ ቢክር ለራሱ ነው። ማንንም እሽሩሩ የምንልበት ነገር የለንም። ባረከላሁ ፊኩም አጀዛኩም ላሁ ር ጀዛኩም ላ እናመሰግናለን እንጀዛ ጀዛከላህ ጥሩ እንትነ የተሰጠን ማለት ነው። ምክር ምክሩን አላህ ተግባራዊ የምናደርግ ያደርገን፣ በሰማነው የምንጠቀም ያደርገን። ሀሙዲ አሰላሙ አሌይኩም ወረሕመቱላሂ ወበረካቱህ። ዋሌኩም ሰላም ሰላም አሌኩም፣ እንዴት ናችሁ? ሰላም ነው እንግዲህ አልሐምዱሊላህ። ወደ ኋላ መመለስ ይሆናል እንጂ አብዛኛውን ብላችሁታል። እኔ መጨረሻ አካባቢ ነበር እዛ የሄድኩት ሼር ተደርጎልኝና ኮመንት ላይ በቃ ሙስሊሞች ውጡ ከዚህ እያልኩ ነበረ። ጻፍኩ ጻፍኩ ከዛ በኋላ ለአብራሂማ በቃ ክስ አስገባኝ። ያልኩት ውስጥ ገባሁ። ከገባሁ በኋላ ሲሳደብ ሰማሁ። ለምንድን ነው ዝም ትሉት? እንደት ሰደበ ምናምን አልኩ። ከዛ ሚዩ ተደረግኝ። ከዛ ወንድሜ እዚህ አለ አንዱ ውስጥ በኩል በቃ አንተም ውጣ ላይ እኔ ወጣሁ። ከዚህ በፊት ያው ኢንሻላ ሰላም በነበረበት ጊዜ መግቢያ ፕሮግራሙ ሲጀምር ቁርአን እቀራላችሁ ነበር። አሁን ንስስር ላይ አልሰራ ቁርአን ነው የምቀረው እና ቁርአን እቀራላችሁ ነበር። ባለፈው ኖስማን ቤት ኡስታዝ ወሂድን ነበሩ ኢንጂነር ነበሩ። ያን ነገር ከተወያያችሁ በኋላ አቁም ኩዛ ቤት መግባት ከዛ በኋላ እንዳልኳችሁ ዛሬ ሼ ሲደረግ ሊንገባሁ የነበረው ነገር እንደዚያ ነበር እና እኔን እዛ እያያችሁ ሰዎች፣ እኔ ንጽጽርም አልሰራም። ለቁርአን ነበር የገቡት። ሙስሊሞች ነው ውጡ ለማለት ነበረ። ያለውን ነገር እንደዚህ ነው። አፉ በ የናገር የመሰላሉ ሰዎች፣ አብሽር አላህ ይቀበልህ። እናመሰግናለን። እንግዲህ አይ ቲንክ ከዚህ በላይ ማውራቱን ብዙም አቅጣጫ ወደ ሌላ ነገር ስለሚሄድ መናገር የምፈልገውን ነገር ተናግረናል። ከዚህ በኋላ ጥንቃቄ አድርጉ። ሰለምቴዎች ሲሰልሙ ቀጥታ ይማሩ። ቤት ሲከፍቱ ግን አትይሉ። እነሱ እንደፈለጉ እንሆናለን ካሉ ነገሯቸው ብትማሩ ጥሩ ነው፣ እንደዚህ ብታረጉ ጥሩ ነው፣ ከጥቅሙ ጉዳቱ አለ ምናምን ብላችሁ ነገሯቸው። አያልሰማም ካሉ ደግሞ ሙስሊሞችን በውስጥ መስመር መናገርና የሚገቡትን ሰዎች እንዳይገቡ ማድረግ ነው። ከዛ በኋላ ደግሞ እንደፈጥምጥማቸው ነው። እነሱ እንደፈለጉ መሆን ይችላሉ። ምርጫቸውን ነው እንግዲህ የሚጠቀሙት ማለት ነው። እነዛ እንዳይሆኑ ሻዳ የምታዚዟቸው ሰዎች ደግሞ ሀላፊነት አለባችሁ እናንተ እናንተ እናንተ ሻዳ የምታዚዙ በተለይ እኔ በጣም የታዘብኩት እሱን ነው ሻዳ ታዚዛላችሁ የላችሁ የሚቀጥለው ቀን ኮንታክት የላችሁ ይህን የደረሱት የለ ከአድሚኖች ጋር አታገናኙም ሰው በቃ ይሄ ነው በቃ የእነሱ እንትኖች ግድ አይላችሁ እና ሻዳ የምታዚዙ ሰዎች ሀላፊነት ውሰዱ ውስጥ ይህንን ራሱ ማገናኘት ትምህርት እየተከታተልሽ ነው ወይ የተከታተልክ ነው ወይ ማለትን ኃላፊነት ውሰዱ። ዝም ብላችሁን ትናት ምከሯቸው። ይሄ እንደዛ የሚያደርጉ ከሆነ ይሄ ነገር ጥሩ አይደለም፣ ይሄ ነገር እንደዚህ አይደለም በሏቸው። ከዛ ከተቀየሟችሁ ይቀየሟችሁ። ያለዛ ግን አምጥታችሁ ፈተና ነው። እኔ እንደውም ኩትቼ ነበር እዚህ አደባባይ ላይ ሻዳ የሚይዙ ሰዎች ምናምን ነገር ማስያዙ ላቁሜ ነበር። አሁን ስመለስ ነው አሁን የጀመርኩት፣ ምክንያቱም የህዝቡን መቆጣጠር አንችልም ኡስታዝ ውሱ ቤት ብዙ ሰው ላይ ይዘል አደባባይ ላይ ። ስለዚህ እኛ ብናቆመው ሌላው እያቆመ አይደለም ያለ። ስለዚህ ያለው አማራጭ ምንድነው? ኮንሱሌት ለማድረግ ላይ መበርታት ማጠናከሩ ላይ መበርታት አለብን ከሚለው አንጻር ነው እየድን የነበር ነው። እናመሰግናለን። ጀዛኩሙላህ ኸይረን። እንቀጥል። ኢብራሂም፣ ምንድን ነው ያሰባችሁት ነው ወይስ ስንስጋው ምናልባት ሁለት ሺ ምናምን ሰው አለ እና ጥያቄ ብናስተናገድ ምን ትላለህ? በተለይ በክርስትናው ላይ መወያየት የሚፈልጉ ካሉ ይቻላል። በቃ እና እንጨረስ፣ አብርሃም እንጨረስ፣ አይደለ ኡስማን አለ ኡስታዝ፣ አሰላሙ አለይኩም። አዎ ምንም ከዚህ ላይ የሚጨምር ነገር የለም። ግን አሁን አዳዲስ የገቡ ከታች ምን ልትሰራ ገባህ አንተስ እያሉ ሜንሽን እያደረጉኝ ነው። ያው ቅድም ስለተናገርኩኝ አሁን አያስፈልግም ኡስታዝ። ግን እሷን ኡስታዝ ግን አንዲት ሀሳብ ቅድም ስማን ያሉ ላይ ትንሽ ቢጠናከር ደስ ይለኛል። አሁንም እሷን ስም ማጥፋትና ወይ እንትን እያልን አይደለም ያለ ነው አካሄድ እንዴት መሄድ አለበት? የተሳሳትን ሰዎች ነበር ማስተካከል አለባችሁ በሚል ሹራን ያደረግ ነው እንጂ እሷን ያከፈረ ወይም ደግሞ እሷን የሰደበ እንትን የተባለ አይደለም ያለውና፣ እሷንም አሁን ሂደው መሳደቡ ትክክል ነው ብዬ አላምንም። ጨርሻለሁ፣ በእኔ በኩል ያለው ነገር እንደዛ ነው። ፐርሰናሊ አትውሰዱት። መሳደብ ደግሞ ሀራም ነው። መላይካዎችም ይመዘግባሉ። በቀኝና በግራ መላይካዎች አሉ። እንግዲህ እያያችሁ ግቡበት። ሀራም ነው። አይፈቅድላችሁም። ለምትሰድቧት አላችሁ በቃ። ከዚህ በኋላ ያለው ነገር መልእክቱን አስተላልፋችኋል የምትፈልጉትን ነገሮች ይህ ነገር እንዳይደገም ተናግረናል። ያው ከዚህ በፊት ስም ሳንጠቀስ ነበር የተናገርነው። ዛሬ ግን ስም ጠቅሰን ነው በስርዓት የተናገርነው። ቀልድ አይደለም። በዲና እንደራደረን ብለን ስላሰብን ሁላችንም ተመሳሳይ ነገር ነው ያለን፣ ሁላችንም ማለት ነው። እንሻላ በቃ ጨርሰናል። ኡስማንን አብራሂማን ምናምን የመናገር ሞራሉን ብቃቱም የላችሁ። በቃ ተነጋግረናል ከተባለ ምንድን ነው ነገር ማዋሰድ፣ ረሱ ላ ሰለም ነገር አዋሳጅ ጀነት አይገባም ብለዋል። ስለዚህ በጥንቃቄ ያደርጉ ማለት ዝም ብሎ ማርገብገብ ምናምን ስለዚህ የራሳችንን ጉዳይ ራሳችን ጨርሰናል ማለት ነው። እና አንዳንድ ጊዜ እጠረጥራለሁ ራሱ ሙስሊሞች ናቸው እነዚህ ሰዎች ወይ ታች የሚጽፉት ካለቀ በኋላ አንድ ነገር ከተባለ በኋላ ማቀሳሰር ምናምን ነገር ጥያቄ ምልክት ውስጥ ነው ያለች። እሱ ራሱ ጥያቄ በትልቅ ጥያቄ ምልክቱ አለ። ራሳችሁን ፈትሹ። እንደዚህ አይነት ነገር የምታደርጉ ሰዎች ማለት ነው። አይን ወይ ጨርሰናል። አድሚኖች አላችሁ፣ የሚሳደቡ ሰዎችን ሚዩት አድርጉ። ይሄ ነው ያለው ነገር ማለት ነው።

እንደገና ደግሞ ጥያቄ እንደዚሁ ያላችሁ ሙስሊሞች ካላችሁ አንዳንድ በማሳየት ኢብራሂም እንትን በላቸው አስገባቸው። ጥያቄ ያላችሁ ሰዎች ቁጥር ቁጥር አንዳንድ አሳዩ። ራት እሺ፣ ኦኬ፣ እንደ ሰው አግኝቻለሁ። ተቀበሉ ልኬላቸዋለሁ ጥያቄ ብቻ ነው እሺ አስተያየት ምናምን እንዳትሰጡ ቀጥታ ነው የማወርዳቸው አስተያየት ከሆነ ቀጠለ ዩ ሰላም ሰላም ከተገቡ ደግሞ ሁላችሁም ታርጎች ጥያቄ ክርስትና አጀማመር ነው ማለት፣ እስከ ኒቅያ ጉባኤ የነበረው እምነታቸው እንዴት ነበር? የሚለውን ነበር። ልክ እስከ ሶስተኛው ክፍለ ዘመን ድረስ የነበረው እምነታቸው እንዴት ነበር? የሆነ ኢብኒ ከሲር ተፍሲር ላይ ማይቸ ነበር የእብነው አባስ የተናገሩትን። በዛ ላይ እስኪ የታሪክ ዳራ ውስጥ እንዴት ነው እሱን ብትነግረኝ ኡስታዝ። ኤፌሶን የኤፌሶን ምዕራፍ አራት ቁጥር አራት ላይ አንድ ሃይማኖት አለ ይላል። ይሁዳ ምዕራፍ አንድ ቁጥር ሶስት ላይ ለቅዱሳን አንድ ጊዜ ለሰጠ ሃይማኖት ተጋደሉ ይላል። ቅዱሳን የተባሉት ደግሞ ኤፌሶን ሦስት ሰባት ላይ ቅዱሳን ነቢያትና ቅዱሳን ሐዋርያት ነው ብለው። ስለዚህ ከቅዱሳን ነቢያት ስንጀምር የመጀመሪያው ነቢይ በቸርች ስትሪ እንዲሁም በእንትኖች ማለት ነው በሰማንያዱ ላይም በተጠቀሰው የመጀመሪያው ነቢይ አዳም ነው። ከአዳም ጀምሮ አንድ የተሰጠ ሃይማኖት አለ። የሃይማኖት ስሙ ምንም የተጠቀሰው ነገር የለም። ያንን ሃይማኖት ሲወርድ ሲዋረድ ከአዳም ጀምሮ ልክ ኢየሱስ ጋር ከመጣ በኋላ ከኢየሱስ በኋላ ላይ ግን ያንን ሃይማኖት ክርስትና ብሎ ስም ያወጣለት የአንጾኪያው አግናጤዎስ የሚባል ሰው ነው በመቶ አስር ኤዲ ላይ ክርስትና የሚለውን ቃል ከዛ በፊት አይታወቅ። ክርስትና የሚለው ቃል ባይብል ላይ ፈልጋችሁ በባትሪ ብትፈልጉት አታገኙት። ክርስቲያን የሚል ቃል አለ። አዎ ክርስቲያን ማለትና ክርስትና ማለት ይለያዩ። ክርስቲያን ግለሰብ ነው። ሐዋርያ ሥራ ምዕራፍ 11 ቁጥር 26 ላይ ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ነው የሚለው። የተባሉት በጠላቶቻቸው ነው። የሽሙጥና የለበጣ ስም ነው። ልክ ክርስቶስ ተብሎ ቅቡ ተብሎ ቅቧን ስንል ክርስቶስ ተብሎ ክርስቲያን ማለት የክርስቶስ ብዙ ቁጥር ነው። ክርስቶሳዊያን ማለት ነው። ትርጉሙ ሊትራሊ ኤትሞሎጂካል ሚኒንጉ ማለት ነው። ተርሚኖሎጂካል ዴፊኒሽኑ ደግሞ ክርስቲያን ማለት የክርስቶስ ኢየሱስ ተከታይ ብለው የሚያስቡት ሰዎች፣ ከዛ አንፃር ነው። ስለዚህ ክርስትና የሚለውን ቃል ለመጀመሪያ ጊዜ ኮይንድ ያደረገው ሰው የአንጾኪያው አግናጢዮስ የሚባለው በመቶ አስር ኤዲ ላይ ነው። ከዛ በፊት ክርስትና የሚለው ቃል ወይም ክርስቲያኒቲ የሚባል ቃል የለም። ያ ነው ክርስትና የሚባለው ለሃይማኖት ስም ከሆነ በኋላ እንዳልኳቸው፣ ትምህርቱ መጀመሪያ ዩኒታሪያን ነበር። አንድ አምላክ አንድ ፐርሰን ነው የሚል ከዛ ቢኒታሪያን የሚባል ኮንሴፕት መጣ። አንድ አምላክ አለ፣ ከዛ አንድ አምላክ ጋር አብሮ ሁለተኛ አምላክ እና ሌላ አምላክ ተብሎ ኢየሱስ ክርስቶስን መነገር ተጀመረ። ዮስጦስ ሰማዕቱ፣ እነ አግናጢዮስ ማን ነው፣ እነ ቱርቱሊያ እነ እንትና ማናቸው፣ የአርጌንስ ኦሪገን የሚባሉት እነ ምናምን ነገር እንደዛ ሲሉ ነበር። በኋላ ላይ ደግሞ ቀስ እየተባለ ደግሞ በሶስት ሀያ አምስት በኒቅያ ጉባኤ ለመጀመሪያ ጊዜ ከአምላክ የተገኘ አምላክ አለ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ካሉ በኋላ ከአምላክ የተገኘ አምላክ የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር የተስተካከለ የሚል አጸደቁ ማለት ነው። በ381 ላይ የነበረው ዓለም ሳይፈጠር ዘመን ሳይቆጠር አብን አህሎና አብን መስሎ ከአብ ያለ እናት ተወለደ የሚል ትምህርት መጣ። ከዛ በኋላ መንፈስ ቅዱስ የሚባለው ደግሞ ሶስተኛው አካል እግዚአብሔር መንፈስ ቅዱስ ብለው ሰየሙት። በባይቤል ላይ 13 ቦታ ላይ እግዚአብሔር አብ የሚል አለ። ለምሳሌ ያዕቆብ 1 27 ላይ ነውርና ንጹህ የሆነ አምልኮ በእግዚአብሔር አብ ዘንድ ነው ይላል። ስለዚህ አምልኮ የሚገባው እግዚአብሔር አብ ነው ብሎ ነው ባይብል ያስቀመጠው። እግዚአብሔር ወልድ የሚለው ቃል ለመጀመሪያ ጊዜ ኮይንድ የሆነው በሶስት ሃያ አምስት በኒቅያ ጉባኤ ነው። እግዚአብሔር መንፈስ ቅዱስ የሚለው ለመጀመሪያ ጊዜ ኮይንድ የተደረገው በ ማለት ስላሴ ከዛ በኋላ ኢንካርኔሽን የሚባሉ ትምህርት ከዛ በኋላ የማርያም ጉዳይ ወደ ማርያም መፀለይ፣ ወደ ቅዱሳ መጸለይ፣ ምልክስና ምነና የመሳሰሉ ነገሮች ብዙ የመስቀል ነገር። መስቀል ኮንስታንቲኒዎስ በሰማይ ላይ አየሁት ብሎ መስቀል የሚለውን ነገር ስታውሮስ የሚባለው ነገር የተጀመረው እንደዛ ነው። መስቀል አርማ አድርጎ መጠቀም ጀመሩ። ከዛ በኋላ ለመስቀል ክብር ይገባዋል፣ ለመስቀል ስግደት ይገባዋል ማለት ጀመሩ። ከዛ ስዕላ ስዕል ጀመሩ። ስዕላ ስዕል፣ ሐውልት ምናምን ነገር መጠቀም ጀመሩ። ኒን እያለ ፕሮሰስ አድርጓል። እንዳልኩ በአንድ ጊዜ እንደዚህ የመጣ ነገር አይደለም። ፕሮሰስ አድርጎ ነው በረጅም ጊዜ ውስጥ ቢያንስ ለአራት መቶ ለአምስት መቶ ዓመት ያክል ፕሮሰስ አድርጎ የመጣ እንትን ነው። ክርስትና ቲሽንጉ ማለት ነው። ትምህርቱ ስሙ ብቻ ሳይሆን ኢብራሂም፣ የሚጨምረው ነገር ካለ ጨምርበት። ኡስታዝ፣ ምንም የጨምረው ነገር የለም። ሙሉ የተብራራ ነገር ነው። ተመለሰለህ፣ ወንድማችን ኡስታዝ፣ አንድ ልጨምር እስከ ረሱል ሰለላሁ ዓለይሂ ወሰለም ድረስ የነበሩ ጊዜያቶች ውስጥ አሁን ስድስት መቶ አምስት መቶ ዓመት አካባቢ ክፍተት አለ አይደል? እዛ ላይ እዛ መሀል ላይ የነበሩት ሰዎች ጉዳይ እንዴት ነው የሚሆነው? የጀነት ነው የሚሆኑት? ተውሂድ ላይ የነበሩ ሰዎች ነበሩ። አሁን ኢየሱስ ተከትለውት ቢሆንም ተውሂድ ላይ ነበሩ፣ ነበሩ ወይ የተውሂድ የነበሩ ሰዎች አሉ። አሁን በሱረቱ ነምል ምዕራፍ ሀያ ስምንት ላይ ቁጥር ስንት እንደሆነ አላስታውስም ቁርአን በእነርሱ ላይ በተነበበባቸው ጊዜ እኛ ከእርሱ በፊት ሙስሊሞች ነበርን ብለው ያሉ ሰዎች አሉ። ሙስሊም ማለት ያው ሞኖቲስት ማለት ነው። በአንድ አምላክም ብቻ በብቸኝነት የሚያመልክ ማለት ነው። ነበሩ፣ እንደዚ አይነት እንትኖች ማለት ነው። አንደኛ ነገር ዩኒታሪያን የሆኑ ሰዎች ነበሩ። አንድ አምላክ አንድ ፐርሰን ነው ብሎ የሚያምኑ ዳይናሚክ ሞናርኪዝም የሚባልም ነበረ፣ የእንትኑ ማለት ነው። የአዶፕሽን ምንድን ነው? ማደጎ ማደጎያን የሚባሉ ግሩፖችም ነበሩ። ኢቦናውያን የሚባሉም ነበሩ። ናዝራውያንም ነበሩ የሚባሉ ነበሩ። ራሱ ማለት ምናልባት አልገደሉትም፣ አልሰቀሉትም የሚለው መጽሐፍ ብታየው እዛ ላይ መደም አለ፣ ስለ እነሱ ታሪክ ቁርአን እስኪመጣ ድረስ ማለት ነው። ቁርአን እስኪመጣ ከዛ ጆይን ያደረጉት እነሱ ናቸው። አሁን የሉም። ራሱ እነዛ ዩኒታሪያን የነበሩት ሙሉ ለሙሉ ሰልመዋል። በታሪክ ላይ ስትመለከት ዩኒታሪያን የነበሩት ኢብን አሬሳውያን የምትላቸውም ቢኒታሪያን ናቸው። እነሱ አሬሳውያን የሚባሉት ዩኒታሪያን አይደሉም ምክንያቱም ክርስቶስ አምላክ ነው ብሎ ያምናሉ። ፈጥሮ ፈጠረበት የሚል ትምህርት ነው ያላቸው እነሱ ግን እነሱም ቢሆኑ መጨረሻ ላይ ሰልመዋል። እንደገና ደግሞ የዳይናሚክ ሞናርኪዝም እንዳለ ሁሉ ሞንዳሊስቲክ ሞናርኪዝም የሚባለው አሉ፣ ሰባሌሲያን የሚባሉ እነሱም፣ እስልምና ሲመጣ ሊቢያ አካባቢ ላይ በጣም ነበር የነበሩ። በነገራችን ላይ የሊቢያ ሰው ነው ራሱ እንትና ራሱ ማለት ነው የሰባሌዎስ የሚባለው የእሱም ተከታዮች እንዳለ ሰልመዋል። ዩኒታሪያኖች አጠቃላይ በአጠቃላይ ሰልመዋል። ከዛ ትንሽ ሚሊታሪያኖች ሚድል ኤጅ ላይ ምናምን ነበሩ። በኋላ ላይ ግን አሁን የምታዩቸው ጆቫ ዋይትነስ ኦንሊነስ ምናምን በዘመናዊ መልክ ብቅ ያሉ ናቸው ከተለያየ ቦታ ላይ ማለት ነው። ለምሳሌ ፕሮቴስታንት ስትመለከቱ ሪፎርምድ ቴዎሎጂ የሚባለው ነገር ከጀመረበት ጊዜ በኋላ ከነሱ ውስጥ ነው አድቬንቲስት፣ ዊሊያም ሚለር የሚባል ሰው ወጥቶ እኔ ክርስቶስ በ1844 ይመጣል ብሎ ተናገረና የእሱ ተከታይ የነበረችው ኤለን ዋይት ደግሞ ወደ ሰማያት ቅድስተ ቅዱሳን ውስጥ ገባ ብላ አስተማረች። ማለት ነው ከዛ በኋላ ነው